እኔ ሩታዬ ግን ማለት ነው የእውነት ማዘር እድለኞች ናቸው። እነዚህን የመሰሉ ጎረምሶች አደርሰው ማል ቁጭ ብለው ተረትንና ምሳሌን እያዋዙ እየቀለዱ ሲስቁ በጣም ነበረ ደስ የሚለው። ና ምንም ይሁን ምንም ግን ቤተሰቦች የእውነት ቤተሰብን የመሰለ ነገር የለም። ምንም ይፈጠር ቤተሰብን የሚያክል ነገር የለም። ና ዛሬ እንዴት ደስ እንዳለኝ የእውነት ነው የምላችሁና በጣም ደስ የሚል ነበር። ሜላትን ያው ታቋታላችሁ በሳቋ በምኗና ሩታ ደግሞ እድለኛልሽ፣ እነዚህ ሁሉ ውስጥ የመጨረሻ ልጅ ሆንሽ። ማዘር እንዴት እንደሚንከባከቡሽ እኮ እያየው ነው። ና ማዘር በጣም ጀግና ናቸው እነዚህ የመሰሉ እህቶች ሙሮች የተማሩ የገባቸው ሲስቁ ሲጫወቱ ራሱ በተረትና በምሳሌ እያዋዙ ነበረ። ማዘር ሁሉም የእውነቴን ነው ብላቸውና፣ የሙር ጥግ ናቸው፣ የእውነቴን ነው። እውቀትን የተላበሱ እነዚህን የመሰሉ ቤተሰቦች እያሉሽ፣ ለካ እነዚህን የመሰሉ እህቶች አሉሽ ሩታዬ። ታላቅ እየሆን የዛሬ ነው ያዩት፣ እውነቴን ነው ብላቸው። ያው የቤቱ የመጀመሪያ ልጅ ናት፣ ቲጂ ነው ሲሏት የሰማሁት ማለት ነው። ካሜራ በጣም ነው የምትፈራው፣ ፊቷንም ለማዞር ማለት ነው። ማዘር የእውነት እድለኛ ናቸው እነዚህን የመሰሉ ሴቶች እንቁዎች። ሴት ልጅ እኮ ለቤት ድምቀት ናት። የእውነት ነውላችሁና ሩታዬም ያው ከቤተሰብ ጋር እንደዚህ ስቀች ተጫወተች ስትመጪ የዛሬው ሰርፕራይዝ ደግሞ ለየት ይላል። ሜላት ግን የስራሽን ይስጥሽ። ማጣፈጫ ና የስድስት ወር የስድስት ወር እጻ ልጅ የሚጠባበት ጥንጦ ነበር። ያው ስጦታ ሰርፕራይዝ ያደረገቻት ሩታን ማለት ነው። ሩታ በሳቅ ነው የሞተችው። በዛ ላይ ደግሞ በቃ ገና ላልተወለደ ልጅ የሰጠችን ስጦታ ይሄ ነው። እኔ ስድስት ወር እስከሚሞላው እኔ እጠባበታለሁ። ወተቱን ጉንጭት አድርጌ እንዳልጨረስ አልጫ አይ ሩታዬ፣ እሷም እኮ ገና ልጅ ናት። የእውነት ልጅ እኮ ናት። ማዘር እራሱ እኮ እሷ እኮ ገና ለእኔ ልጅ እኮ ናት። ገና አንቺ እራስሽ እኮ ልጅ ነሽ እያሏት ነበረና፣ እውነት ነው ለእናት ምንም ብታረጅ ልጅ ህፃን ልጅ ናገናና ማዘር የእውነት የሩታ እናት የእውነት እድለኛ ናቸው፣ በጣም እድለኛ ናቸው። አስባችሁታ እናት ማሌ ጉብ በበላ እነዚህን የመሰሉ ቆንጃጅቶች፣ ምሁሮች፣ የተማሩ ጨዋታቸው ምናቸው ደስ የሚል የሚከባበሩ ልጆችን ማፍራት ማለት አስቡ። እና ማዘር ራሱ የገባቸው አራዳ ናቸው፣ የሩታ እናት እና ሩታዬ። ዛሬ ሳቅሽ፣ ጨዋታሽ፣ በዛ ላይም ደግሞ የዛሬው ሰርፕራይዝ ቸኮላታም አልቀረም። እኔ ግን ከሁሉ የሚያሳቀኝ ያው የወጥ ማጣፈጫው ሰርፕራይዝ ፈታ አድርጎኛል። ጡንጦ ያው ስድስት ወር ህፃን ልጁ እስከሚሆን እኔ በተቱን ጉንጭት እያልኩ እንዳልጨርስ እኔ ጠባበታለሁ ስትል ነበረ ሩት አሳቀችኝ ማለት ነው እና የዛሬ ቪዲዮ ፈታ ዘና የሚያደርግ ነው፣ ይሁን የሚያስብል ነው። ሩታዬ እንደዚህ ከቤተሰቦች ጋር ተደባልቀሽ፣ ዛሬ ደግሞ ማናቃት በቪዲዮ ብዙ ጊዜ ማናቃትም የመጀመሪያ እህታቸውን መጣ ተደባልቃ ስላየናትም ደስ ብሎናል። አቤት እንዴት ደስ እንደምትኑ! የእውነት ሩታ እድለኛ ነሽ። ማዘር እድለኛ ናቸው። እነዚህን የመሰሉ ጎረምሶች አድርሰው ማለይ የምረብሎባቸው የእውነቴን ነው የምላችሁ። እናቶች ረጅም እድሜና ጤና ይስጣቸው፣ አባቶች ረጅም እድሜና ጤና ይስጣቸው። ይኑሩ፣ እንነፍ ዓመት። የእውነቴን ነው ምንም ብትቆሽሹ፣ ምንም ብታጡ፣ ብትታመሙ፣ ብትጠቅሩ፣ ምንም ብትወርቁ፣ ምንም ብትኑ? የማይጠላችሁ ከእግዚአብሔር በታች ቤተሰብና ቤተሰብ ነው። ምንም ብትሆኑ የእውነቴን ነው የምላችሁና እኔ በነ ሩታ ቤተሰብ ውስጥ ዛሬ ይሄንን ያየሁት እና ሩታ ዬ እንደዚህ ከቤተሰቦች ከፍክት ድምቅ ብለሽ ጨረቃ መስላችሁ የሜላትን ቡና ተጨምሮበት ሩታ ትወዳለች ሲሉም ሰምቻ ጉዝጓዙ፣ ምናምን ሩታ ድሮ በጣም ነበር ልጅ ሆና የምትወዳው ሲሉም ነበረና ማዘር ደግሞ ከሁሉ ውስጥም ትንሽ ስለሆነች ትንሽ ስላችሁ ሩታ የመጨረሻ ልጅ ስለሆነች እሷን ነበር ከማል በስስት ዓይን ሲያባት የነበረው። ደስ ብሏቸው ማለት ነው። እና ማን እንደናት እግዚአብሔርን በጣም ደስ የሚል ነው። ለእናቶች ረጅም እድሜ፣ ለአባቶች ረጅም እድሜ ስጥልን። ሩታዬ እንደዚህ ያሰባስባችሁ። አንቺን በሰላም ተገላግለሽ ልጅሽን አቅፈሽ ደግሞ እንዲየሳሽ የምትመጭበት ቀን ቅርብ ይሆናል። ያውም ደግሞ በማዘር እጅ እሽት ተደርገሽ ነው የምትታረሹ። ታየኝኩ ማዘር ከአሁኑ እንዴት እንደጓጉ። በባለፈ ራሱ መጠ መጣ ብለሽ ያስተነገጥሻቸው ራሱ ዛሬ አንስተው ሲስቁ ነበረ እና ወድቄ ነበር ልጆች የስቀውብኝ ነበረ በደንብ አላዩትም እንጂ እያሉ ነበር እና ማዘር፣ እርስዎ ቢወርቁማ እኔን ነው የምንለው እንጂ አንስቅ ልጆቹ ቢሆኑ እንኳን እንስቃለንና አይስቁም። እርሶ ቢወርቁ እኔን ማዘር እዬ ይላሉ እንጂ ቅመሞች አይስቁም፣ ማዘር ማለት ነው። እና የዛሬው ቪዲዮ እንግዲህ በሚራት ዩቱብ ቻናል የተለቀቀው የሩታ ሰርፕራይዝ የሚያስቅ ነበረ። የስድስት ወር ጥንጦ፣ የወጥ ማጣፈጫ፣ ቸኮላታ አልቀረም እና በሳቅ ነበረ የገደሉን። የእናቶች ደግሞ ተረትና ምሳሌ ማዘር የሚያወሩት ያስቅ ነበር እና በቃ ቤተሰብ እንዲሰባሰቡ በአንድነት ሲስቅ ሲጫወት እንደማየት ምን የሚያስደስት ነገር አለ እና እድለኛ ናት ሩታዬ። እድለኛ ነሽ፣ ልጅሽም እድለኛ ነው። ከአብርሽ እህቶች አሉ፣ አክስቶች። ያንቺ እህቶች ብዙ ናቸው፣ ብዙ አክስቶች አሉት ማለት ነው።